ቅዱስ ሚካኤልና ቅዱስ ገብርኤል ተሸነፉ፣ ድል ተነሱ በዲያብሎስ። መስቀል ሽጉጥ ነው። አላዋቂ ሳሚ ምፍጢ ለቀልቃ ላይደል ያገሬ ስብ የሚለው አረ ሌላውን ተውት። እኛ ራሳችን ምንድን ነን? ለመስቀል ለምንድን ነው የምትሰግዱት ይሉናል። አዎ እንሰግዳለን። ለምን? መጽሐፍ ቅዱስ አዘዘና የት ላይ? መስቀል ነው ያን ጊዜ መስቀል ተጀመረ ማለት እንደ ቅዱስ ገብርኤልና ቅዱስ ሚካኤል እኮ በእኔ ዘንድ ኢምንት ናቸው። ስለዚህ መስቀልን ስሳልን ብታየኝ አይንህ ደማ ይልበስ። ቤተ መንግስት እንደገባ ውሻ አድርገው ሰደዷቸው። በስምአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ውድ ኦርቶዶክሳውያን ሰላም እግዚአብሔር ከኔም ከእናንተ ጋራም ይሁን። ዛሬ በዚህ አጭር ቪዲዮ ስለ ነገረ መስቀሉ ማወቅ ያለባችሁን ከብዙ በጥቂቱ ከረጅሙ ባጭሩ እንነጋገራለን። እግዚአብሔር አምላክ ለእኔ ምስጢሩን ጥበቡን ይግለጽልኝ፣ ለእናንተ ደግሞ ትዕግስቱን ሰጥቶ እስከ መጨረሻው እንድታዳምጡና እንድትጠቀሙ እግዚአብሔር ይፍቀድላችሁ። ታዲያ ጸሎታችሁ አይለኝ ጸልዩልኝ። ለቤቱ አዲስ ከሆናችሁ ከታች ያለችዋን ሰብስክራይብ የምትለዋን ጽሁፍ እየተጫናችሁ እንደዚሁም የደውል ምልክቷንም እየተጫናችሁ ቤቱን ሰብስክራይብ አድርጉ። ላይክ ማድረግም እንዳትረሱ። ኢየሱስ ክርስቶስ በወንጌል ላይ ሲያስተምር የሚወደኝ ቢኖር መስቀሉን ተሸክሞ ይከተለኝ እንዳለ ያ መስቀል መከራ ተብሎ ይተረጉማል። እስኪ ከዚያ በፊት ግን ስለዚህ ትምህርተ መስቀል፣ መስቀል ቤት ታወቀ፣ በመጀመሪያ ከየት ተጀመረ የሚለውን በጥቂቱ ልንገራቸው። መስቀል የታወቀው ለመጀመሪያ ጊዜ በመላእክቱ ዓለም ነው። እግዚአብሔር አምላክ መላእክትን ከፈጠራቸው በኋላ ተሰውሯቸው ነበረ። እናም መላእክት በዚያን ጊዜ ዲያብሎስ ሊቀ መላእክት የመላእክት ሁሉ የበላይ ሆኖ ከበላይ ነበረ። እናም ሲመለከቱ መላእክት ጥያቄ ማቅረብ ጀመሩ፣ እንደዚህ የሚል ጥያቄ መኑ ፈጠረነ እማየት የመጻይነ ማን ፈጠረን ከየት መጣን የሚል ጥያቄ መጠየቅ ጀመሩ። እናም ያን ጊዜ ዲያብሎስ ወደ ላይ ሲመለከት ማንም የለም፣ ወደ ታች ሲመለከት ግን ሌሎች መላእክት አሉ። ስለዚህ እኔ የፈጠርኳችሁ ልበላቸው ብሎ አሰበና አነ ፈጣሪ ሆሙ ለእሉ ፍጡራን የነዚህ ሁሉ ፈጣሪ እኔ ነኝ አለ። እናም በዚህ እንግዲህ በዚህ ምክር በዲያብሎስ ቃል የተስማሙም ያልተስማሙም የተጠራጠሩም አሉ፣ ሶስት ጎራ ተከፈለ። የመላእክቱ ዓለም ጠብ በዚህ ጊዜ ተጀመረ። አንደኛው ክፍል የነ ቅዱስ ገብርኤል ክፍል ነው። እናም ቅዱስ ገብርኤል ንቁም፣ በበህላው የነስከን ረክብ ወለ አምላክነ፣ የፈጠረንን ያስገኘንን እውነተኛውን አምላክ እስከምናገኘው ድረስ በያለንበት እንጽናለ። አንደኛው ክፍል ደግሞ ዲያብሎስ አዎ፣ ፈጣሪ ነው፣ ከሱ በላይ የለም ማንም የለም፣ ስለዚህ እሱ ነው ፈጣሪያችን ብሎ ዲያብሎስን አመነ። ሶስተኛው ክፍል ደግሞ ዲያብሎስ ፈጣሪ ሊሆንም ላይሆንም ይችላል ብሎ ተጠራጠረ። እንግዲህ በዚህን ጊዜ እግዚአብሔር ዲያብሎስን ትዕቢቱን አየና ከኢየሩሳሌም ሰማያዊት ወደ ኢዮር ወረወረው ይላል፣ ወደ ኢዮር። መላእክት የተፈጠሩት በዕለተ እሁድ ነው ማለት ነው። እናም እስከ ዕለተ ረቡዕ በኢዮር ተወርውሮ ቆየ፣ ከኢየሩሳሌም ሰማያዊት ማለት ነው። በዕለተ ረቡዕ መላእክት ምስጋናን ጀመሩ። ማንን ማመስገን እግዚአብሔርን ማመስገን ጀመሩ እንደዚህ ይላል መጽሐፍ ወአመ ተፈጥሩ ከዋክብቴ ሰብሁኒ መላእክቴ ከዋክብት በተፈጠሩባት ቀን መላእክቶች አመሰገኑ ይላል ከዋክብት የተፈጠሩባት ቀን ደግሞ ማናት ፀሐይ ጨረቃ ከዋክብት የተፈጠሩባት ቀን ማናት እለተ ረቡዕ ናት በዚያን ቀን ቅዱስ ቅዱስ ቅዱስ እያሉ መላእክት እግዚአብሔርን ማመስገን የጀመሩባት ቀን ነች ታዲያ በዚያን ቀን ከዲያብሎስ ጋራ በዚያ በኢዮር የነበሩት መላእክት አመስግን እንጂ አሉት ዲያብሎስን። አይ አለ ዲያብሎስ፣ እኔ ከዚህ ነገር የለሁበትም፣ ሲሆን ከሥላሴ አራተኛ አድርጋችሁ አመስግኑኝ አለ። የእግዚአብሔርን ክብር ፈለገ። በዚህን ጊዜ ካዲያ ወደ ምድር ጠቅሎ ወረወረው፣ እግዚአብሔር ማለት ነው። ማንን ዲያብሎስን። ከዚህም በኋላ ጠብ ተካረረ በመላእክቱና በዲያብሎስ ዘንድ፣ በዘንዶውና በእውነተኞቹ መላእክቶች ዘንድ ጠብ ከረረ። እናም ዲያብሎስ የራሱን ሰራዊት ሂዱና ተዋጉ ብሎ ላካቸው። እነ ቅዱስ ገብርኤልን እንዲዋጉ እነ ቅዱስ ሚካኤልን እንዲዋጉ ማለት ነው። ነገር ግን ወጥተው ልጓጋ ቢሉ አልቻሉም። ቅዱስ ገብርኤልና የቅዱስ ሚካኤል ሰራዊት አሸነፉና ቤተ መንግስት እንደገባ ውሻ አድርገው ሰደዷቸው። ከዚህም በኋላ ተሸንፈው መምጣታቸውን ሲያይ ዲያብሎስ እንዴ ቅዱስ ገብርኤልና ቅዱስ ሚካኤል እኮ በእኔ ዘንድ ኢምንት ናቸው አለና ኑ ተሸከሙኝ፣ አውጡኝ፣ እዋጋለሁ ብሎ እንዲሸከሙት አደረገ። ያን ጊዜ ግን ተሸክመው ወደ ላይ ለማውጣት ሲሉ ወደ ታይ እየወረዱ ነው፣ እሱ ግን ወደ ላይ እየወጣ ይመስለዋል። እና ሰማዩ እየሸሸ ይመስለዋልና እንደዚህ አለ፣ ጎየ እግዚአብሔር ምስል አርያሙ እግዚአብሔር ሰማዩን ጠቁሎ ሸሻለ። እሱ እኮ ወደ ታይ እየወረደ እኮ ነው፣ ወደ ታይ ስትወርዱ ሰማዩ ይርቅለ። እናም እግዚአብሔር ሸሻለ። ታዲያ በዚህ ጊዜ ቅዱስ ሚካኤልና ቅዱስ ገብርኤል ይህ ፍጡር እስከ መቼ ነው በአምላካችን ላይ በእግዚአብሔር ላይ የሚገዳደረው እንቅጠመዋሉና፣ ድጋሚ አሁን ለሁለተኛ ጊዜ ከዲያብሎስ ጋር ውጊያ ገጠሙ ማለት ነው። በዚህን ጊዜ ታዲያ ቅዱስ ሚካኤልና ቅዱስ ገብርኤል ተሸነፉ፣ ድል ተነሱ በዲያብሎስ። በዚህን ጊዜ ታዲያ ወደ እግዚአብሔር አመለከቱ እንደዚህ ብለው ቅዱስ ሚካኤልና የቅዱስ ገብርኤል ሰራዊት ፈቃድ ባይሆን ነውን እንድናሸንፍ? ፈቃድ ባይሆን ነውን የተሸነፍ ነው? አሉ። እግዚአብሔር እንደዚህ አለ፣ ፈቃዴስ ነው። ነገር ግን በኃይላችን እ በኃይላችን አሸነፍን እንዳትሉ፣ ትዕቢት ወደ ልባችሁ እንዳይገባ፣ በእናንተ ኃይል ያሸነፋችሁ እንዳይመስላችሁ፣ የምታሸንፉበትን ምልክት ልሰጣችሁ ነው አለና በብርሃን የተቀረጸ በትረ መስቀል ሰጣቸው ያን ጊዜ መስቀል ተጀመረ ማለት መስቀል ተጀመረ ማለት ነው ከዚያም በኋላ ለሦስተኛ ጊዜ ዲያብሎስን የቅዱስ ሚካኤልና የቅዱስ ገብርኤል ሰራዊት ዲያብሎስን ውጊያ ገጠመው ውጊያ ገጠመው ያን ጊዜ ግን ድል አደረጉ በምን በዚህ በመስቀል አያችሁ የድል አድራጊነት የመስቀል ድል አድራጊነት ዜና ዛሬ አይደለም የጀመረው ያኔ በመላእክቱ ዓለም መስቀል ዲያብሎስን ድል ያደረገ ነበረ። ድል ያደረገ ነበረ። ከዚያም በኋላ ዲያብሎስ ወደ ምድር ከተጣለ በኋላ አዳምና ሔዋንን ደግሞ መፈታትን ጀመረ። ከመላእክቱ ዓለም ሲሸነፍ ወደ ሰዎች መጣ። እናም ዕጸ በለስን እንዲቆርጡ አደረጋ አደረጋቸው። ነገር ግን ያ አዳምና ሔዋን እንዲቆርጡ ያደረጋቸው ዕጸ በለስ ግን እሷ አላወቀም እንጂ መቀጥቀጫውን ነበር እንዲቆርጡ ያደረጋቸው መሸነፊያውን ድል መደረጃውን ነበር አዳምና ሔዋንን እንዲቆርጡ ያደረጋቸው። ምክንያቱም ኋላም የተሸነፈው በእጽ ነዋ። በእጽ መስቀል፣ ቀድሞ በመላእክቱ ዓለም በመስቀል ድል ተነስቶ ነበር ዲያብሎስ። ዛሬም ደግሞ ያ አዳምና ሔዋን የቆረጡት እፅ ክርስቶስ ተሰቀለበትና፣ በመስቀል ዲያብሎስ ድል ተነሳ ማለት ነው። መስቀል የድል አድራጊነት ምልክት ነው። የኃይላችን የድላችን አርማ ነው መስቀል። አያችሁ። አዳምና ሔዋን እንጨቱን ቆረጡ፣ ክርስቶስ ተሰቀለበት፣ ዲያብሎስ ደግሞ ድል ተደረገበት። መስቀል ኃይላችን ነው የምንለው ለዚህ ነው። አሁን አንዳንድ ሰው ይመጣና ታዲያ አንዳንዱ አላዋቂ ሳሚ ምፍጢ ለቀልቃ አይደል ያገሬ ሰው የሚለው ይመጣና ምን ይላችኋል? መስቀል እኮ ሽጉጥ ነው ይላችኋል። አዎ ሽጉጥ ነው መስቀል ሽጉጥ ነው። ዲያብሎስን የምንመታበት ሽጉጣችን መስቀል ነው። የክርስቲያን ትጥቅ የምንታጠቀው ትጥቃችን መስቀል ነው እንዴ! እና ኃይላችን እኮ የሆነው እኮ ሽጉጣችን ስለሆነ ነው እኮ። መስቀል ሽጉጥ ነው ካልከኝ፣ አዎ ሽጉጥ ነው። ለማን ነው ሽጉጥነቱ ካልከኝ ደግሞ ለዲያብሎስ። ለክርስቶስ ግን የተፈተተበት ገበታ ነው። ለእኛ ግን ክርስቶስን የበላንበት ክርስቶስን የቆረስንበት ክርስቶስ ማዕዳችን ኢየሱስ ክርስቶስ የተቆረሰበት ገበታ ነው። እንሳለመዋለን፣ እንሰግድለታለን፣ እንስመዋለን ገበታችን ነዋ። አባቶቻችን እኮ ማዕድ በልተው እንኳን የበሉበትን ገበታ ስመው ነው የሚያነሱት ማዕድ እንኳን ሰማያዊ መናን የበላንበትን ሰማያዊ ወይንን የጠጣንበትን ማዕዳችንን መስቀልን እንጀራ ምድራዊ እንጀራ የተበላበት ማዕድ እንኳን ይሰማል። ስለዚህ መስቀልን ስሳልን ብታየኝ ዓይንህ ደማ ይልበስ። ምክንያቱም ገበታዬ ነው፣ ምክንያቱም ክርስቶስን የቆረስኩበት ገበታዬ ነው። ስለዚህ መስቀል ክርስቶስን የበላንበት ገበታችን ነው። አይ ሽጉጥ ነው ካልከይ ግን አዎ የመስቀሉ ነገር ሞኝነት ለሆነብህ የዲያብሎስ ማደሪያ ሊሆንከው ለአንተ ሽጉጥ ነው። አዎ ሽጉጥ ነው። ዲያብሎስን የምናረቅበት ሽጉጣችን መስቀል ነው። ታዲያ ደግሞ ለመስቀል አይሰገድም፣ ለመስቀል ለምንድን ነው የምትሰግዱት ይሉናል። አዎ እንሰግዳለን። ለምን? መጽሐፍ ቅዱስ አዘዘና። የት ላይ? መዝሙር 131 ቁጥር 7 ላይ እንደዚህ ብሎ ህዬ ንሰግድ ኩልነ ሀበ ቆመ እግረ እግዚእነ፣ የጌታችን እግር በቆመበት ስፍራ በዚያ እንሰግዳለን አለ ቅዱስ ዳዊት። በዚያ እንሰግዳለን። ታዲያ የጌታችን እግር የቆመበት ስፍራ የት ነው? የት ነው? ግብፅ ነው? ግብፅማ ተመላለሰበት እንጂ አልቆመበትም። የት ነው? ናዝሬት ነው? ናዝሬትማ ተመላለሰበት እንጂ አልቆመበትም። የት ነው? ቀራንዮ፣ መስቀል መስቀል ለዚያውም ተቸንክሮ የቆመበት ለዚያውም ደሙን እያፈሰሰ የቆመበት ስፍራ መስቀል ነው። ለዚያውም ምንም ሳይንቀሳቀስ እየተገረፈ የቆመበት ስፍራ መስቀል ነው፣ ቀራንዮ። ስለዚህ ቅዱስ ዳዊት እንደነገረን የጌታችን እግሮች በቆሙበት ስፍራ በዚያ እንሰግዳለን፣ ለመስቀል እንሰግዳለን። ኦርቶዶክሳውያን፣ በነገራችን ላይ የትም ባዕድ ሀገር ብትሆኑ እንኳን ቤተ ክርስቲያን የሌለበት ሀገር እንኳን ብትሆኑ መስቀልያ በእንጨት መስቀል ሰርታችሁ በዚያ መስገድ ይቻላል መስቀል የመስቀል ምልክት ሰርቶ ማለት ነው ለዚህ ነው እኮ ቅዱስ ዳዊት ወውሃብ ኮ ትምህርተ ለለ ይፈርሁከ ከማያም ስጡም ገሰቅስ ከወራሪ ከጠላት ያመልጡ ዘንድ የመስቀል ምልክትን ሰጣቸው ትምህርተ ወውሃብ ምልክት ያ ምልክት ምንድን ነው የመስቀል ምልክት ስለዚህ ምልክታችን አርማችን ነው። ስለዚህ በዚያ ስፍራ እንሰግዳለን። ለምንድን ነው ለመስቀል የምንሰግደው? ክርስቶስ ስላለበት ነዋ። አይታያችሁም እንዴ? ክርስቶስ ነው እኮ የተሰቀለበት እ ክርስቶስ የተሰቀለበት ለተሰቀለበት መስቀል መስገዳችን የቱ ጋ ነው ኖሩ? ተው እንጂ ወዳጅ አትሳሳት። እና መስቀል ለእኛ ለኦርቶዶክሳውያን ምናችን ነው ካላችሁኝ ሁለ ነገራችን ነው። ሁለ ነገራችን እ ምግባችንን ብንባረክ በመስቀል ቤተ ክርስቲያን ብንሳለን በመስቀል አማትበን በመስቀል ምልክት ልብሳችንን ብንለብስ በመስቀል ምልክት ቤተ ክርስቲያናችን ጉልላቷን ቀና ብለን ብናይ መስቀል ውስጥ ብንገባ ብንሳለን መስቀል የትኛው ነዋየ ቅዱሳት ቢባረክ በምንድን ነው በመስቀል ቅዳሴያችን ላይ መስቀል አለ ማህሌታችን ላይ መስቀል አለ ጥምቀት ብንጠበቅ በመስቀል ነው በመስቀል ተባርከን ነው የትኛው አገልግሎት ላይ ነው መስቀል የሌለበት? ሁለ ነገራችን መስቀል ነው። ከመስቀል ያለፈ ሕይወት የለንም። ምክንያቱም በመስቀሉ ስር የተሰጠን ልጆች ነን። በመስቀሉ ስር ከእናታችን ከድንግል ማርያም ጋር በዮሐንስ አማካኝነት የተገኘን የመስቀሉ ስር ልጆች ነን። ስለዚህ ሁለ ነገራችን መስቀል ነው። አረ ሌላውን ተውት፣ እኛ ራሳችን ምንድን ነን? መስቀል እኮ ነን። ሰው መስቀል ነው። አያችሁ። ሁላችንም መስቀል እኮ ነን። ታዲያ ለምንድን ነው የመስቀሉ ነገር ሞኝነት የሆነባቸው ወንድሞቻችን? ለምንድን ነው ስለ መስቀሉ ሲወራ ደስ የማይላቸው? እንዴ ዲያብሎስ ነው እኮ ስለ መስቀል ሲወራ ደስ የማይለው ፍጡር፣ እሱ ነው ምክንያቱም። በመስቀሉ ተጠርቆ የተያዘ በመስቀሉ ድል የተደረገ በመስቀሉ እመቃት የወረደ ዲያብሎስ ነው። ወንድሞቻችን ለምን ይከፋቸዋል? ለምንድን ነው የዲያብሎስ ማደሪያ የሆኑት? ለእኛ መስቀል ኃይላችን ነው። ናያችሁ ቆስጠንጢኖስን አወቃችሁት? በመስቀሉ ጠላቱን ድል ያደረገው ንጉሥ ቆስጠንጢኖስ ጠላቶቹን ሊዋጋ ሲሄድ በእግዚአብሔር በጸፍጸፈ ሰማይ አድርጎ የመስቀል ምልክት አሳያቸው አሳየው። ለቆስጠንጢኖስ ምንድን ነው ብሎ ሲመለከት ቆስጠንጢኖስ በዝንቱ ትምህርተ መስቀል ትመውፀ ረከ፣ በዚህ የመስቀል ምልክት ጠላቶችን ታሸንፋለህ ተባለ። እናም ቆስጠንጢኖስ እየጦሩ ጋሻ ላይ የመስቀል ምልክት አሰራ። ቆስጠንጢኖስ ድል አደረገ፣ ድል አደረገ ጠላቶቹን። ስለዚህ መስቀል የድልነት አርማችን ነው። ቆስጠንጢኖስ ጠላቶቹን በመስቀል ድል አደረገ። መስቀል ኃይል ነው። መስቀል መጽናኛ ነው። መስቀል መዳኛ ነው። እንኳን ከምድራውያን ኃይሎች፣ ከረቂቃኑ ከማይታዩት ከዲያብሎስ ኃይሎች የምንድንበት ምልክታችን ምንድን ነው? መስቀል ነው። እናም ለዚህ ነው ሁልጊዜ በጠዋት ጸሎታችን መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ፣ አይሁድ ክህዱ፣ ንይነሳአምነ ውዕል አመነ በኃይለ መስቀሉ ድህነ። መስቀል ኃይላችን ነው። መስቀል ቤዛችን ነው። መስቀል መጽናኛችን ነው። መስቀል መዳኛችን ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመንነውም እኛ በመስቀሉ እንድናለን። እንድናለን ብቻም አይደለም ድነን። የሰማነውን በልቡናችን ውስጥ ያኖርልን፣ ያልሰማነውን ደግሞ ይግለጽልን። ሰዓትዎትን ሰጥተው እስካሁን ድረስ ስላዳመጡኝ እጅግ አድርጌ አመሰግናለሁ። እግዚአብሔር ሁላችንንም ይባርከን። ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። እንደዚሁም ደግሞ ቤቱን በድጋሚ እንድንገናኝ ሰብስክራይብ ማድረግ እንዳይረሱ። እጅግ አድርጌ ወዶታለሁ። እግዚአብሔር ያክብረልኝ።